በቃ እሺ ተነሽ። ይሄው መጣ። በቃ ይሄ ልጅ ለቁም ነገር እንደፈለገች። በዚህ ወቂ፣ አንቺ እንዴት ድርቅት ያለሽ! እኔ ምን ብዬሽ ነበረ? ምን ነው ፋለሱ? እንኳን እዚህ ደረጃ እኮ የሚያደርስም ነገር ማለት። አሁን እኔ እኔ እነሱ ማለት ነው። በቃ የተፈጠረውን ነገር በራሳችን መጨረስ እንችላለን አይደል? አሁን እናንተ ጋር መጥመሽ ማግሌ ሳይል፣ አሁን ምን አድርጊ ነው የምትይኝ? በቃ ይቅርታ አድርጊለታ ምን ማለት ነው ለምን ልትሆኝ ፈለግሽ አሁን ጋር አንተ ደግሞ እኔ እንደገና እሷን እሷም ልክ ናት እኮ ይሄ ልጅ በእሷ የተነሳ ከአንተ ጋር ተጋይቷል። ማለት አመሰግናለሁ፣ እዚህ ድረስ አክብሮ ስለመጣ ግን፣ እኔ አሁንም ቢሆን እናንተ ፊትም ቢሆን እኔ የምፈልገው ነገር በቃ ጨርሰናል። እሱ ምንም እኔ ይቅርታውን ልቀበል እንችላለሁ፣ ግን አልችልም። በቃ አልችልም። ከዚህ በላይ ምንም ማድረግ የምችለው ነገር የለም፣ ታውቀዋለህ።

በጣም ማስቀደኛ ነው። በጣም ማለት ነው። አቡ ሁሉ ጀግና ቤተሰብ ነው። አታችሁ ጀግና እናትዬዋ አበሱ እንዴት እንደምታሽቁጠቁጣት እግዚአብሔር። ያው ልጅ እኮ ቤተሰብን የሚሰማ የለውም። እውነት በጣም አከብርሻለሁ ሄልሻ፣ በጣም ጎበዝ ነሽ። መጣባት እራሱ መስማት ማለት የማይሰማው ማለት የማይሰማ ያለ በጣም እውነት። እናትዬዋ ስማ እንዴት እንደምታሽቁጠቁጣት ያብማ በጣም ክብር የተሰጠ ከምንም በላይ አብ ክብር እንደተሰጠ። በቃ በጣም ደስ ያላቸው የልሻም ይቅርታውን ተቀብላለች። እንግዲህ ሎልና ያብ ታረቁ። አይ ሰላም ወረደ። ያ ጀግና ጀግና ማለት ለምን እንደማደግ ገባ። ለእሷ ብለህ ማለት ነው እዛ ድረስ ሄደ። አየህ ሰላምን አወርዷል። ከልዑል ጋር ታረቅ ከእሷ ጋር ብቅ የምትወዳት ሚስት ፍቅረኛ፣ ሚስት፣ የልጆችን እናት አገኘ። ይህን መስዋዕት መክፈል በቃ እንደዚህ አይነት አይነት ነው። ጀግናው እንዳለ እኔ ጀግናው እያለ ጀግናው እያለ በእውነት በጣም ነው ደስ ያለኝ። እውነት መታረቃቸው አብሶ ከምንም በላይ ደስ ይላል። በቃ የሰው ልጅ ሲታረቅ ደስ ይላል። ሲጣላ ደስ አይልም። በቃ እናትዬዋ ቀሉን ያሉት ለማንም ነገር ነገረችኝ። ለአንቺ ብሎ መስዋዕት ከፍሎ ስለሚወድሽ ነው፣ ስለሚያከብርሽ ነው። እዚህ ሀገር መስዋዕት ከፍሎ አገር አቋርጦ የማያውቀውን አገር አቋርጦ የመጡ እዚህ ጓደኛ የለም። ሶሲን ገና በአንቺ ጓደኛ አምኖ ገና የመጣው ላንቺ መስዋዕት ካፍል ላንቺ ብሎ ላንቺ ፍቅር ብሎ ነው። ስለዚህ ይቅርታ ታረጊላታለሽ፣ ታረጊላታለሽ፣ አስደብኝ ማለት ነው፣ ታረጊላታለሽ። በዛ ላይ አባት አርቂ፣ አርቂ። በቃ እሷም እኮ ትወደዋለች፣ ግን ምንድነው ያሳለፍኩት ነገር ተመልሼ ይመጣብኛል። ያው ጥርጣሬ፣ ያው ትፈራለች። ስለምፈራ ነው እንጂ በቃ በጣም ይቅርታውን ተቀብላለች። በጣም ደስ ብሏት እስከ መጨረሻ በቃ ናፍቀኛል ምናምን እያለች ሆላ ይሄ በደንብ ሰላም አላልኩም እያለኝ፣ ሰላም እያለችው። በጣም ደስ ብሏችኋል ቤተሰቡ። እኔ እንደዚህ አይነት ክብር አይቼም አላውቅም። እውነትም አባትም በጣም ነው የወደድኩት። በቃ አማች ተወደደ፣ ተወደድክ። ያ ያ በጣም ነው የተወደድከው። በእውነት በጣም ነው የወደድኩት። እውነት እላለሁ። በጣም ተወዳጅ ናል በቤተሰቡ በቃ እኛ እንደዚህ አይነት ክብር አይተን እናናቅ። በጣም ነው የምናመሰግነው አሉ ምስጋናቸው። ይሄ አመስግነው ራሱ አልጠገሙም። በስሙ በጣም ነው ደስ የሚለ፣ እውነት እላቸዋለሁ በቃ። በጣም ምስጋናቸው ምናቸው በቃ ትንሽ ሄዱ፣ ትንሽ በቃ መነጫነጫ፣ ትንሽ እንትናለ በቃ። መጨረሻ ላይ ቤተሰብን ተቀብላ፣ ቃላቸውን ቅርታውን ተቀበለች። ታረቁ ቀርታችሁ የዘላለም ያርግላችሁ ደሞ ተጋብታችሁ የሰርጋችሁበት ማየት ጓጓል። ደግሞ ታረቃችሁ ደግሞ ስትገቡ ማየት ጓጓል። ሴጣን ደነገጠ። አሁንም እንግዲህ ልውል ቃል አስገብቶታል። አሁንም መጎዳት የለባትም ብሏል። እንግዲህ ያም እንግዲህ ቃል ገብቷል። ድጋሜ ላላረቅ፣ ድጋሜ በሕይወቴ ልጅቷ አልመጣም ብለዋል ለሄሊሻ ቃል በጣም ደስተኛ ነች። ነጭ ሶሲ ነች። ሶሲ ደግሞ በጣም ደግሞ ደግሞ የሴት ጓደኛ ሰዓት መልካም አለሽ አለሽ ብሎ